በቃ ደስ ብላችሁ ለደወላችሁልኝ፣ ደስ እኔም ደስ ብሎኛል። በቃ አክብራችሁ ለደወላችሁልኝ ግዜ ይስጥልኝ፣ አመሰግናለሁ። የመጀመሪያው አዲስ ነገር ደንበኛችን ዜና ሸንቀጥቀጥ ብላ መመለሷ ነው። እንኳን ደስ ያለሽ፣ እንኳን በሰላም ተገላግል። አሜን። ለደንበኞቻችን እንገራቸው። እሺ፣ እንግዲህ ከወለድኩኝ በኋላ የመጀመሪያ የቪዲዮ ነው። እንደዚህ ሸንቀጥ ብዬ መጥቻለሁ። ድሮ እንደዚህ ነበር፣ ድሮ እንደዚህ ነበር፣ እንደዚህ ነበር። እንግዲህ እንኳን ደስ አለሽ ላላችሁኝም አመሰግናለሁ። ደንበኞቼ በውስጥ መስመር ለጠየቃችሁኝ እግዚአብሔር ይስጥልኝ እላለሁ። አንቺ የለበሽው በጣም ነው የሚያምረው። ከአንቺው እንጀምራለን። እሱ መጀመር ይቻላል። ይሄ እንግዲህ በጣም የሚያምር ልብስ ነው። በጣም የሚያምር ዲዛይኑ ራሱ በደንብ የተሰራ በቆንጆ ዲዛይን የተሰራ ቀለል ብላ የተሰራች አንገቷ ላይ ታች ሰፊው ጥለቱ ሰፊ ስለሆነ አንገት ላይ እንደዚህ ቀጠን ብሎ ሲሰራ ደግሞ ውበቱ ያምራል። እዚ ጋ ቀበቶ ማሰሪያ ያለው ቀበቶ አለው። በጣም የሚያምር ልብስ ነው። በጣም ነው የወደድኩት። ስለወደድኩት እንግዲህ ለደንበኞች እንድትወዱት እንድታዩት ነው ሲያልቅለት ደግሞ ሲያልቅለት እንደዚህ ይዤው የወጣሁት ቆንጆ ልብስ ነው፣ የሚያምር ልብስ ነው። እንግዲህ እንደዚህ ያልቆለት ዋጋውም ተመጣጣኝ ነው። እንደዚህ ያልቆለት 17 ሺህ ብር ነው። ቆንጆ የልብስ ነው። ጥለቱ ያምራል፣ ዲዛይኑ ያምራል። ሰፋ ያለ ነው። አንገት ላይም ቀለል ብሎ የተሰራ ነው። ቀለል ብሎ ሲሰራ ደግሞ እንደዚህ ያምራል። እንደዚህ ደግሞ አሰራዋ ቀበቷ በቃ ቆንጆ ሆኖ የተሰራ ራሷ አሰፋፍ ምርጫዋ ራሱ ደስ ይላል። ላሳያችሁ ብዬ ነው ለደንበኞች። እቺና ደግሞ ቀይ ሆና ዝም ያለሽ ቀይ ልብሳችን ነች። ውስጥ ላይ የተለያየ ጥለት ከለሮች አሏት። ጎመንም አለው፣ ቢጫም አለው ብዙ አይነት ሶስት አይነት ከለሮች አሉት። መደቡ ቀይ ሆኖ በተለያዩ የተሰሩ ናቸው። ይሄ ደግሞ ከደረጃው ውጪ በእንደዚህ አይነት ዲዛይን የተሰራ ነው። የሚያምር ዲዛይን ከቀሚሱ በላይ የሚያምሩ ዲዛይኖች አሉት እነዚህ መስቀል፣ ኮከብ ኮከቦቹ በጣም ነው የሚያምሩት፣ ልብሱን ያሳምረዋል። እንደዚህ ደግሞ ከታች ሰፊ ጥለት ሆኖ ደረጃ ነው የተለመደ። አሁን በጥልፍ ነበር ይሄ የሚሰራው፣ አሁን ደግሞ እንደዚሁ በሽመና ተሰርቶ ስለሚመጣ በጣም ነው የሚያምረው። በሽመና ሲሆን ደግሞ ልብሱ ልስልስ ስለሚል ከጥልፍ ይልቅ አዎ፣ ሽመናው ይቀላል ለመልበስ። አርቡም እንደምታዩት ሰፊ አርብ ነው። መነንም ቆንጆ ነው። ሶፍት የሆነ መነናችን ነው። ልስልስ ያለ መነን ነው። ሁለታዊ መነን ነው። ነጠላው እንደ ቀሚሱ እዚህ ጋር እንትኖች አሉት ዲዛይኖች አሉት። በጣም ነው የሚያምረው። እንደዚህ ዲዛይን ሲሆን በሽመና ሲሆን በጣም ነው የሚያምረው። ይሄ እንደዚህ ያልቆለት አስራ ስድስት ሺህ ብር ነው። እቺ ልብሳችን ደግሞ ይሆና መደቧ ቡንኝ ነገር ነው። ቀይ ሳይሆን ቡንኝ የሆነ ዝም ያለ ከለራችን ነች። አሪፍ ከለር ፈጥሯል። አዎ አሪፍ ከለር ፈጥሯል። ውስጥ ላይ የተደበላለቀው ከእንትን አሪፍ ከለር ፈጥሯል። ዲዛይኗ ደስ ትላለች። ለቀን ብላይ ተሰራች ነች። ሁለት ደረጃ ነች። ቀጭን ከታች አላት። ብዙ ጊዜ ታችኛዋ ሰው ማስቆረጥ ስለሚፈልግ ታችኛዋን አስቆርጠን እንሰራለን ለምትፈልጉ ሰዎች። በጣም ምታምር ልብስ ነች። ከሰፊው ተቆርጣ ሲጀምር በጣም ነው የሚያምረው። ግን እንዲሁ ደግሞ ሙሉ ለምትፈልጉ ሙሉ አምትሰራ ች ደስ የምትል ልብሳችን ነች። ልቅ መብላ የተሰራች ደስ ትላለች። ልጅ ጋር ያለችው ዲዛይኖች በጣም ነው የሚያምሩት። አርቡ ሰፊ ነው። በጣም የሚያምር ልብሳችን ነው። ይኸውን እንደዚሁ ቀለል ብላችሁ ፕሮግራም ላይ ለመገኘት ለምፈልጉ ይሆናል። እዛ ውጭ ደግሞ እንደዚሁ ለቤተክርስቲያንም ቀለል ያለ ጥለት ለምትፈልጉም ይሆናል። ቆንጆ ልብሳችን ነው። ነጠላዋ እንደምታት ደግሞ ነጠላዋ ላይ ደረጃ አላት። አሁን ላይ ደግሞ ደረጃ ሲደረግ ነጠላው ላይም ይደረጋል። ያው ለውበት ነው የሚያደርጉት። በጣም ነው የሚያምረው። እንደዚህ ያልቀውለት እንግዲህ ዋጋችን 13 ሺህ ብር ነች። ቆንጆ ልብስ ነች። ዋጋዋም ተመጣጣኝ ነው። እቺ ልብሳችን ደግሞ ቆንጆ ልብሳችን ነች፣ ፍዝዝ ያለች በጎመንና በተለያየ ሁለት ቀለር የተሰራች ልብሳችን ነች። ደረጃዋ ሰፋ ይላል፣ ከሌሎቹ ሰፋ ብላ የተሰራች ነች። ደረጃዋ ችኛ ዜጋ ያለችው ዲዛይን በነጠላው ሳይዝ የተሰራበት ሳይዝ ነች። ደስ የምትል ልብሳችን ነች። ብዙ ጊዜ እንግዲህ ደረጃ ልብሶች ሰዎች ይወዳሉ። ች እንግዲህ በፈለጋችሁ ዲዛይን አንገት ላይ ፈለጋችሁ ዲዛይን እንደዚህ ማሰራ ብትፈልጉ ብቻሁን ደስ የምትል ወጣ ያለች ዲዛይናችን ነች። እንደዚህ ማሰራ ብትፈልጉ እጅ ያጓጉል ብትፈልጉ ፈለጋችሁ ዲዛይን ይሰራል። እናንተ ልብሱን መጀመሪያ ጥለቱ መውደድ ብቻ ነው። እዛ በኋላ ዲዛይኑ በፈለጋችሁት ልብሱ ይሰራል። ይሄ እንግዲህ አራት አርብ ልብሳችን ነው። በአራት አርብ ነው የሚሰሩት። ወርዱ ሰፊ ስለሆነ አርቡ በአራት አርብ ሲሰራ ዘንገትካት ተብሎ የሚለበስ ቀሚስ ነው። በጣም ነው የሚያምረው። የነጠላው ስፋት እዚህ ጋር ያለችውን የቀሚሷ ስፋት ጥለታችን ነች። በጣም ነው የምታምረው። ነጠላው ልስላሴ ራሱ ምቾት አለው። እንዲሁ ስትለብሱ ትክሻ ላይ ጣል አድርጋችሁ ስትለብሱት ምቾት የሚሰጥ ልብሳችን ነው። እንደዚህ አልቆላት አስረው ለሽብር ነች። ተመጣጣኝ ዋጋ ነች። ይሄ ልብሳችን ደግሞ አንድ ደረጃ ልብሳችን ነው። ብዙ ጊዜ ሁለት ደረጃ ሆኖ ነው ልብሶቹ የሚመጡት እና ከታች ያለውን እኛ የምናስቆርጠው አንድ ደረጃ ለሚፈልግ ሰው ከታች ያለው እናስቆርጥላቸዋለን። እዚህ ጋር አንድ ደረጃ ስላለው ሰዎች እንዲሁ ማዘዝ ይችላሉ ማለት ነው። አስቆርጥሊ የሚባል አይደለም። ልብሱ ራሱ ተስተካክሎ የተሰራ ልብስ ነው። ደስ የሚል ልብሳችን ነው። ቆንጅዬ ልብስ ነው። በጣም ነው የሚያምረው ልዘርቆት 17 ሺ ብር ነው። ነጠላው እንደምታዩት ሰፊ ነው። በጣም የሚያምር ነጠላችን ነው። በጥለቱ እዚህ ጋር ባለው የቀሚሱ ጥለት ነው ነጠላው የተሰራ። ስፋቱ በጣም ነው የሚያምረው ሲሆን ለፈለጋችሁ ፕሮግራም፣ ለሰርግ፣ ለክርስትና ለምትፈልጉ ለምርቃት ለምትፈልጉ ለእናቶች ይሆናል። ስፋቱ ደግሞ የቀሚሱ ነጠላ ስፋት ይሄ እንደምታዩት በጣም ሰፊ ነው። እሺ ዋጋውም እንደነገርኳችሁ ተመጣጣኝ ነው። ይሄ ልብሳችን ደግሞ በጣም የሚያምር ዲዛይን ነው፣ ደስ የሚል ነው። ደረጃው ደግሞ ይሄ ለየት ያለ ደረጃ ነው። እንደዚህ ደረጃቸው እንደዚህ ሲሆን ያምራል፣ ደስ ይላል። ዙሪያው እንደዚህ መስቀሎቹ ሲዞሩ በጣም ውበት አላቸው ልብሶቹ። ፍላወሮቹ በሶስት የተሰሩ ፍላወር ናቸው። ሰፋ ከፈለጋችሁ ደግሞ ሰፋ ብሎ ይሰራል፣ ግን ይጨመርበታል፣ ይቀነሳል። ሁለት ቢሉ በሁለት ሽመና እንደዚህ ይሰራል ሰፋ ብሎ ሲሰራ ከተባለ ደግሞ ሰፋ ብሎ እስከ ላይ ይሰራል ማለት ነው። እንግዲህ ቀይ መደብ ብዙ ጊዜ ከሌላው ከለር ጋር ሲቀላቀል በጣም ነው የሚያምረው። ያደምቃል፣ ውበት አለው። መነኑ እንደምታዩት ነጭ መነን ነው። በጣም ነው የሚያምረው። አርቡም ሰፊ ነው። እንግዲህ አርቡ እንደምነግራችሁ ሰባና እዛ በላይ ነው የሚሆነው። እዛ በላይ ሰባ በላይና ሰባ ሲሆን ዙሪያው ሲሰራ አምስታር ምን የሚመስለው ዘንከትከት ያለ ነው። እንግዲህ ሁለት ታይ መነናችን ነው፣ ሁሌም ሁለት ታይ ነው የምናቀርብላችሁ። ልጃችሁ እንደዚህ አስገብታችሁ ማየት ነው መነኖቹን፣ ሁለት ታይ መሆናቸውን እዛ ላይ ግጥም ነው የተሰራ ነው፣ ሽክሽክ አይደለም። አንዷ ይቺ ወታላት የተሰራሽ ናት፣ ነጠላዋ ባንዷ እንትን ይወት የተሰራሽ ነው። ፈለጉም በሱ ማድረግ ይችላል፣ እች ይችላል። ቀሚሷን ፈለጋችሁ በዚህ በነጠላዋ ሳይዝ መሆን ይችላል። በሽመና ይሰራል እንደዚህ አልቆለት እንግዲህ 14 ሺ ብር ነው። ይችኛው አመነናችን በተለምዶ ጭራሮ ምንላት ልብሳችን ነች። የምታምር ናት። የዲዛይኑም ራሱ ጭራሮ ይመስላል። እንደዚህ ብትንትን ያሉናቸው ተወዳጅ ልብስ ነው። በነገራችን ላይ ጭራሮ የተባለብ እንደዚህ ዲዛይኑ የተመታተነ ነገር ስለሆነ ጭራሮ ይሉታል። በጣም የሚያምር ልብሳችን ነት ደስ የምትዝም ብላ የተሰራች ነች። ግን ብዙ አይነት የከለር ስብጥር ያለበት ነው። ብዙ አይነት ጥለቶች አሉበት። እች እንግዲህ ስፋቷ ራሱ ደስ ትላለች። የቀሚሷ ስፋት እንዲሰፊ ለማትፈልጉ ሰዎች ተመጣጣኝ ሆነ የተሰራች ጥለታችን ነች። ዲዛይኗ በጣም ነው የምታምረው። ነጠላው ራሱ የነጠላው ስፋት በጣም ነው የሚያምረው። ይህውን እናቶች ሲለብሱት ወጣቶችም እንደዚህ ለፕሮግራም የሚያምር ነው። መነኑ ሁለት አይን ነው። አርቡ ሰፊ ነው። እንደዚህ ያልቆለት እንግዲህ 16 ሺህ ብር ነው። ተመጣጣኝ ዋጋ ነው። ቆንጆ ልብስ ነው። እቺ ልብሳችን ደግሞ ቢጫ ሁና ዝም ያለች ቢጫ ልብሳችን ነች። የምታምር ሁለት ደረጃ ልብሳችን ነች። አርቧም ቆንጆ ነው፣ መነናም ቆንጆ ነው። ሁለት ታይ መነናችን ነው። የነጠላውና የቀሚሱ ደረጃ አላቸው ሁለታቸውም ውጭ የሆነ መነናችን ነው። ልስላሴ ደስ ይላል። ሁለታዊ መነን ነው። አርቡም ሰፊ ነው እንደምታዩት ዘንከትከት ብሎ ነው ሲያልቅ የሚያምረው። ምክንያቱም አርቡ ሰፊ ስለሆነ አርቡ ሰፊ ሲሆን ቀሚሱ አምስት አርብም ላይ ያስፈልግ ይችላል። በአራት አርብ ዘንከትከት ብሎ ይሰራል። መነኑ እንደምታዩት ነጭ ነው፣ በጣም ደስ የሚል ልብሳችን ነው። እንግዲህ እንደዚህ ያልቆላት አስራ ሁለት ሺህ ብር ነች። ዋጋ ተመጣጣኝ ነች። ደረጃውን ለማስቆረጥ የምፈልጉ ካሁን በፊት እንደነገራች ኳቸው አንዱ ደረጃ መቆረጥ ይችላል። ሙሉን ለማስእችን ደረጃ ለማትፈልጉ ደግሞ በሸማኔ ይሰራላቸዋል። እችኛ ተቆርጣ ስለማትወጣ በሸማኔ ግን እችኛ ሳትሰራ ይሰራል በትእዛዝ ማለት ነው። ያው ጊዜ ስለሚፈልግ ነው እንጂ በሽመና በፈለጋችሁ ዲዛይን ይሰራል። እቺ ልብሳችን ደግሞ በጣም የምታምር ሀዲድ ዲዛይን ልብሳችን ነች። በጣም ነው የምታምረው። እንግዲህ አሁን ላይ እየወጣች ያለች ልብሳችን ነች። ደረጃዋ በጣም ነው የሚያምረው። በመስቀል መስቀሎቹ በተለያየ ከለር ስብጥር የተሰሩ ናቸው። በጣም የሚያምር ልብሳችን ነች። ልቅም ብላ የተሰራች ነች። እንደምታዩት ስጋ ያሉት ዲዛይኖች ደስ ይላሉ። ሁለቱ ዲዛይኖች እንዳሉ ቢሰሩ ያምራሉ። ግን እንደዚሁ ደግሞ አንዷን ደረጃ ማስቆረጥ ለምፈልጉ፣ እንደዚሁ አንዷ ደረጃ ማስቀመጫ እንደዚህ ተቆርጣ መሰራት ይችላል። እንደዚህ ሁና በወራጅ ቀጭን ወራጅ መስቀሏ እቺ በስች በስች ዲዛይን ወራጅ መሰራት ትችላለች። ታምገት ላይ ዲዛይን እቺ ወጣት እዚህ ጋር ትሰራለች። በጣም ነው ምታምረው። ነጠላው እንደምታዩት በዚህ ሳይዝ ወጥቶ የተሰራ ነው ነጠላው። ነጠላው እዚህ ጋር ባለው በቀሚስ ሳይዝ ወጥቶ የተሰራ ነው። በጣም ያምራል። እንደዚህ ትከሻ ላይ ጣል አድርጋችሁት ለብሱ። ምታምር ልብሳችን እቺ ልብስ ለፕሮግራም ለምትፈልጉ ለምርቃት ለምትፈልጉ እንደዚሁ ማች አርጋችሁ ለማሰራት ለምትፈልጉ በጣም የምታደምቅ ልብሳችን ነች። ዋጋውም እንደዚህ ያልቆላት አስራ አምስት ሺህ ብር ነች። ዋጋውም ተመጣጣኝ ነች። ይሄ ልብሳችን ደግሞ ሰፊ ጥለት ልብሳችን ነው። እንደዚህ በጣም ሰፊ ለምትፈልጉ ደግሞ ይሄ ለፕሮግራም ለምትፈልጉት ይሆናል። ለሰርግ፣ ለክርስትና፣ ለምርቃት ይሆናል። ቆንጆ ልብሳችን ነው። ይሄ አሁን ለእናቶች ሰፊ ለምትፈልጉ ለወጣትም ይሆናል። ብዙ ጊዜ እናቶች እንደዚህ አይነት ነገር ይወዳሉ ብዬ ስለማስብ ነው። እንግዲህ ቆንጆ ልብሳችን ነው። ብዙ አይነት ከለር ስብጥሮች አሉበት። ሻይን የሚያደርግ ነገርም አለው። ጥለቱ እዚህ ጋር ሰፊ ነው በጣም ምክንያቱም እንትኑ ሰፊ ስለሆነ ቀሚሱ፣ ነጠላውም። ሰፋ ማለት አለበት። በቀሚሱ ግማሽ ነው የተሰራው። ነጠላው ተለቅ ሲል ውበቱን ያወጣዋል። እዚህ ጋር ጣል አድርጋችሁ ስትለብሱት እንደዚህ ስትላበሱት በጣም ውበት ይኖረዋል። ይኸውም በፈለጋችሁት አንገት ላይ ባለ ዲዛይን ቢሰራ በጣም ነው የሚያምረ። ሰፊ ጥለቶች ደግሞ አንገት ላይ ባለ ዲዛይን ዊ ብትፈልጉ፣ ተላላፊ ብትፈልጉ፣ አይንቅድ ብትፈልጉ፣ ቀበቶ ይሄን ማስደረግ ብትፈልጉ እጁን አጓጉል ማድረግ ይቻላል። ሁሉንም ነገር ማድረግ ይቻላል። ጥለቱን ብቻ ውደዱት፣ ቆንጆ ጥለት ነው። እችኛ መነናችን በፊት የተለመደ በሰፊው ነው፣ አሁን በደረጃ መጥቷል። ደረጃ ላይ የምትፈልጉ ቆንጆ ሆኖ የተሰራ በደረጃ የተሰራች ዳናይት ልብሳችን ነች። በጣም ነው የምታምረው። እችን ደረጃ ማስቆርጡ ትፈልጉ ትቆረጣለች። ስትቆርጥ ደግሞ በጣም ነው የምታምረው። እንደዚህ ደግሞ ሙሉ ለምትፈልጉ ሙሉ ይሰራል። እንደምታዩት አርቡ በጣም ሰፊ ነው። ሁሌ እንደምነግራችሁ መነኑ ቆንጆ ነው። እንደምታዩት በእጅ ስነከራሱ ለስላሴ በጣም ነው የሚገርመው። ለስለስ ያለ መንናችን ነው። ይሄን እንግዲህ በፈለጋችሁት ዲዛይን ይሰራል። የነጠላው ሳይዝ እንግዲህ እዚህ ጋ ባለው በቀሚሱ ሳይዝ የወጣ ነጠላችን ነች። በጣም ነው የሚያምረው። እቺን እንግዲህ አንዷን ደረጃ ማስቆረት ለምትፈልጉ አንዷ ደረጃ ተቆርጣ ትሰራለች። ደረጃዋ ተቆርጣ ስትሰራ በውራጅ ታምራለች። ዚ ያልቆላት ዋጋዋ እንግዲህ 15 ሺህ ብር ነች። ዋጋዋ ተመጣጣኝ ነች። ቆንጆ ልብስ ነች። ዳናይት በደረጃ ሳይቻቸዋለሁ። ዳናይት ሆኖ ይሄን ይመስላል። በጣም ነው የሚያምረው። ዳይመንዶቹ ዜጋ አጋባባቸው በጣም ነው የሚያምሩት። ፈዘዝ ማለቱ በጣም ነው የሚያምረው። ተሰርቶ እንግዲህ ዳናዊት ላይ አይታችኋል። ጥለቱ ይሄን ይመስላል ተሰርቶ ደግሞ ዳናዊት ላይ አይታችኋል፣ እንደዚህ እንደሚያምር። በጣም የሚያምር ልብስ ፣ አዎ በጣም ነው የሚያምረው። ልቅም ብሎ የተሰራ ነው። ዝም ብሎ ግን ውበት ያለው ልብስ ነው። አርቡም እንደምታዩት ትልቅ አርብ ነው። አርብ ትልቅ ነው። ይሄውን በአራት አርብ ሲሰራ ዘንከትከት ብሎ የሚበቃ ቀሚሳችን ነው። የፈለጋችሁ ዲዛይን ይሰራል፣ በቀበቶ ይሰራል። ዳናይት ላይ ታችት ከሆነ ቀበቶም አለው። በጣም ነው የሚያምረው። እንደዚህ አልቆለት እንግዲህ 15 ሺ ብር ነው ዋጋውም ተመጣጣኝ ነው። ልብሳችን ደግሞ እስከ ዛሬ ደረጃ ልብሶች ስናሳያችሁ መሀል ላይ ሰፊ ሆኖ ቀጭኑ ከላይና ከታች ነው የሚሆነው። እቺ ቀጭኗ ፓት ከታችና ከላይ ነው ብዙ ጊዜ የምናሳያችሁ። አሁን ደግሞ እቺ ሰፋ ብላ የመጣች ነች። ቀጭኗ መሀል ላይ ገብታ እነዚህ ሰፊዎቹ ከላይና ከታች ነው የመጡ ልብሶቻችን ነች። በጣም ነው የምታምረው። ይሄ አሁን እንዳለ እንዳለ ሙሉ ሲሰራ በጣም ነው የሚያምረው። ሳይቆረጥ እንዲሁም ሙሉ ነው መሰራት ያለበት። ከለሯም ታምራለች፣ ዲዛይኗም ልቅም ብላ የተሰራች ልብሳችን ነች። የነጠላዋ ሳይዝ እዚህ ጋር ባለችው በአንዷ ሳይዝ የተሰራች ነች። ዋጋዋም ተመጣጣኝ ናት። እንደዚህ አልቆላት አስራ አራት ሺ ብር ነች። በጣም ታምራለች። ይሄ ልብሳችን ደግሞ ሁለት ደረጃ ያለው ሆኖ ሰፊ ነው። መሀሉ ሰፊ ሆኖ የተሰራ ልብሳችን ነው። የተለያዩ ከለሮች አሉት። በጣም የሚያምር ልብስ ነው። ሻይን የሚያደርግም ጥለቶች አሉት ውስጥ ላይ። ይሄ ልብስ ብዙ ጊዜ ሰዎች ይወዱታል። ይሄ እንግዲህ በፈለጋችሁ ዲዛይን ማሰራት ትችላላችሁ። አርቡም እንደምታዩት ሰፊ ነው እዚህ ጋር። ነጠላውም እንደምታዩት የሚያምር ነጠላ ነው። ስፋቱ ደስ ይላል። እዚህ ጋር ባለው ዲዛይኖች የተሰራ ነው ነጠላው። ይሄናው አንገት ላይ በፈለጋችሁ ዲዛይን መሰራት ይችላል። አርቡ በጣም ትልቅ ነው። መነንም ቆንጆ ነው። ዋጋውም እንደዚ ያልቀለት 16 ሺህ ብር ነው። ቆንጆ ልብስ ነው። እችኛው መነናችን አሁን፣ በፊት ይሄ ልብስ በሰፊው ነው ሰው የሚያውቀው፣ በሰፊው በትልቁ። እንደዚህ ደግሞ በጠባባ ላይ የምትፈልጉ በጣም ቆንጆ ልብሳችን ነች። እቻውን በወራጅ ልትሰራ ብትባል ትሰራለች። ጥቁርና ቡንኝ ነው ያሉት እና ወርቃማ ነው ያሉት በሶስት ዲዛይን የተሰሩ ናቸው። እችኛ ሳይዝ እናት ነጠሏ ላይ የወጣች አርቡ እንደምታዩት ሰፊ ነው። ሰባ በላይ ነው አርቡ። መነኑ ቆንጆ ነው። ጥርት ያለ መነ ነው ለስላሴ። ራሱ እንደዚህ ስናካው በጣም ምቾት ያለው ነው። ለስላሴ ያለው መነናችን ነው። አሁን በፊት እንደምንነግራችሁ ቀሚስ ሲሰራ ከገበር በታች መነን እንደረበና ምንሰራ ይደረባል። ጥለቱ ዚጋ ያለው ጥለት ጫማ ይጎትተዋል። አንድ ሱ ነው። ሁለተኛ ደግሞ ቀሚሱ ሰፋ ብሎ ያምራል። እንደ መወጠሪያ አይነት ይሆናል። ሰውነታችን ላይ ጥብቅ አይልም ቀሚሱ ሰፋ ብሎ ሰውነታችን ለቀቅ አርጎት ሲለበስ ቀሚሱም ውበት አለው ማለት ነው። እንደዚ አልቆለት ዋጋዋ ተመጣጣይ ናት። አስራ አራት ሺ ብር ነች። ይሄ መነናችን ደግሞ ሰፊ ጥለታችን ነው። በተለያዩ ከለር ስብጥር የተሰሩ ናቸው። እንግዲህ ይሄ ልብስ ብዙ ጊዜ ሰው ያዘኛል፣ ይወዱታል። ተወዳጅ ልብስ ነው። እንደዚህ ሰፊ ጥለቶች ብዙ ጊዜ በከለር ስብጥር ሲሆኑ በጣም ሰው ይወደዋል። ብዙ አይነት የከለር ስብጥሮች አሉት። ይኸን ለእናቶች አንገት ላይ ቀለል ብሎ በተሰራ ዲዛይን ሲሰራ በጣም ነው የሚያምረው። ጥለት ደግሞ እንደዚህ ከምታዩት ተሰርቶ ሲወጣለት በጣም ነው የሚያምረው። ሰፊ ጥለት ደግሞ ቀጠን ባለ አንገት ላይ ሲሆን በጣም ውበት አለው። አርቡ እንደምታዩ ሰፊ ነው፣ ሰፊ አርብ ነው። ዋጋው እንደዚ ያልቆለት እንግዲህ ተመጣጣኝ ዋጋችን ነው፣ አስራአምስት ሺ ብር ነው። ይሄ ልብሳችን ደግሞ በጣም ሰፊ ልብሳችን ነው። ብዙ ጊዜ ሰው ይወደዋል። ብዙ አይነት ከለሮች አሉት። ይሄ በፈለጋችሁ ዲዛይን ይሄ ይሰራል። ይሄን ብዙ ጊዜ ሰው የሚወደው አንገት ላይ ቀለል ብላ ቀጠን ባለች ዲዛይን አንገት ላይ ሲሰራ በጣም ውበት አለው። እዚህ ጋር ፈርጦቹ ያምራሉ። ሻይኑ ደስ ይላል። የሚያምር ውስጡ የሚያምር ፈዘዝ ያለ ከለር ነው። ነጠላው ደግሞ ትልቅ ነው። በጣም ነው የሚያምረው። ይሄ አሁን ለፕሮግራም ያደምቃቸዋል። እንደዚህ ለሰርግ፣ ለክርስትና በጣም የሚያደምቅ ልብሳችን ነው። አርቡ ሰፊ ስለሆነ ይሄ አራት አርቡ ነው በአራት አርብ ሲሰራ የግድ አምስት አርብ ነው የሚመስለው። በጣም ሰፊ ነው የሚሆነው፣ ምክንያቱም አብዘን ዘንከትከት ይላል። እንደዚህ ያልቆለት 16 ሺህ ብር ነው። ተመጣጣኝ ዋጋችን ነው። ይሄ ልብሳችን ደግሞ ሰፊ ጥለት ልብሳችን ነው። በጣም ሰፊ አይባልም ያው መካከለኛ ነው። በጣም የሚያምር ልብስ ነው። እዚጋ ያሉት ጎመኔ፣ ቢጫ የተለያዩ ጥለቶች አሉት በጣም ነው የሚያምሩት። ዳያመንድ ነገሮች አሉት መሀል ላይ ዳር ላይም ዳያመንዶች አሉት። ጎመኔ ልብስ ከተለያየ የከለር ስብጥር ጋር ሲሰራ ሞር ውበት አለው። ይህ አሁን ተሰርቶለት አልቀውለት በጣም ነው የሚያምረው። አንገት ላይ በፈለጋችሁ ዲዛይን ይሰራል። ቀጠን ባሉ ዲዛይኑ ሲሰራ ሰፊ ጥለት ውበቱ በጣም ነው የሚያምረው። ይሄ እንግዲህ አራት አርቡ በጣም በቂ ነው። ከሰባ በላይ ነው አርቡ። እንደምታዩት በአራት አርቡ ሰንቀጥቀት ብሎ ይሰራል። በጣም ነው የሚያምረው። እንደዚህ አልቆሉት አስራ አምስት ሺ ብር ነው። ይህች ቀሚሳችን ደግሞ በጣም የምታምር ቀሚሳችን ነች። ብዙ ጊዜ እንደዚህ ቢጫ ነገሮች ለባህል ይወዳሉ ሰው። አሁን ለፋሲካ ቀድማችሁ ብታዙ ፏ ታደርጋቸዋለች፣ ቶሎ ትደርሳለች። በጣም የምታምር ልብሳችን ቢጫ ሆኗ ዝም ባለ ውስጥ ላይ ዝም ባለ ከረር የተሰራች ቢጫችን ነች። ደስ የምትል መነናችን ነች። ነጠላዋም እዚህ በግማሹ የተሰራች ነች። አሁን ለፕሮግራም ቀለል ብላችሁ ለመገኘት በጣም የምታምር ጥለታችን ነች። ምክንያቱም ቀጭን የማትባልን ብዙ ሰፊ ማትባልን ተመጣጣኝ ነች። ለፕሮግራም ለበዓል በጣም ነው የሚያምረው። ቢጫ ልብስ ደግሞ እንደዚህ ለበዓላት ሲሆኑ ደግሞ ሞር ያደምቀናል። መነኑም እንደምታዩት ነጭ ነው፣ ወተት ነው የሚመስለው። በጣም ነው የሚያምረው። አርቡም ሰፊ ነው። እዚህ ጋ ያሉት ዲዛይኖች ደስ የሚሉ ዲዛይኖች አሉት። ቀሚሱ ላይ የሚያምሩ ዲዛይኖች አሉት። እንደዚህ ጠበብ ብለው የሚያሳምሩ የሚያደምቁ ልብሶች አሉ። እንግዲህ ይሄ አልቆለት 14 ሺ ብር ነች። ተመጣጣኝ ዋጋችን ነች። ፈርጦቹ እዚህ ጋር ደስ ይላሉ። እዚጋ ያሉት መስቀሎች ደረጃቸው እዚጋ የተደረደሩት ውበት ሰጥቶታል ልብሱን። እዚጋ ደግሞ በወርቃማ በደቃቀው የተሰሩ አለው። ደረጃዎቹ በጣም ነው የሚያምሩት። ይሄኛው ወርቃማ፣ ይሄኛው በብሎ የተሰሩ ነው። በጣም ነው የሚያምረው። እዚጋ በወርቃማ የተዘገው ሻይን ፓርቱ በጣም ነው ልብሱን ያሳመረው። ይሄን አሁን አንገት ላይ በፈለጋችሁ ዲዛይን ይሰራል። እዚጋ ያለው የጥለቱ ሳይዝ መካከለኛ ጥለታችን ነው። ሰላሳ ሴንቲ ምናምን የምትሆን ጥለታችን ነች። ጥለቱ ደግሞ በጣም ሰፋ ከፈለጋቸው ሰፋ ብሎ ይሰራል። ቀጠን ይበል ካላችሁም ቀጠን ብሎ በሽመና ይሰራላችኋል። ግን ይሄ ተመጣጣኝ ነው። በቃ ይሄን ለፕሮግራም ይሆናል። አርቦም እንደምታዩት ሰፊ አርብ ነው። ዘንቀት ከትሎ ይሰራል። በጣም ነው የሚያምረው። ሶፍት ነው። መነኑ ደስ የሚል መነናችን ነው። ዋጋውም እንደዚያ ያልቆላት አስራ አራት ሸብር ነች። ይህ ቪዲዮ ሲለቀቅ እንግዲህ ዛሬ ቅዳሜ ነው። በሁለት ቀንና በሶስት ቀን ውስጥ የምታዙ ካላችሁ ለፋሲካ እናደርስላችኋለን ይሏችኋል ማለት ነው። አዲስ አበባ ሆናችሁ በአካል መምጣት ትፈልጉ እንደሆነ ተሻአ ሞል 22 ሃያ ሁለት ማለት ነው ሁለተኛ ፎቅ ላይ ትገኛለች። ደውላችሁ ብትመጡ በመልካም መስተንግዶ እንቀበላችኋለን ይላሉ ማለት ነው። መልካም ሳምንት ይሁንላችሁ። ቸር ያገናኘ